ግብዳ ጭንቅላት ዜሮ ያርሹው ልጅ ቂጥ እኮ ብዙ ቻፓ ያወጣ ነው። የት ላይ ነሽ? የባያቶቻችን ዘመን ነው የተወለድሽ አለ። ሰማኝ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 ትምህርት ቤት ላይ ቀለም ግዛልኝ ብሎ ገዝቼው የሆነ ቲሸርት ቀብቶ ነበር እሱ የሰራውን ልብስ አያዋለሁ አንዳንዴ ያውም ባርኮዬ የሚቀባውን ቀለም አያዋለሁ የት ነው የምታመጡት ቀለሙን ግን አስራ ስድስት አይነት ቀለም ያለው ልብስ ላይ ልብስ ላይ አስራ ስድስት በፊት እኮ የሆነ ጽሑፍ ሲጻፍ እኮ ማንበብ አለባችሁ ይባላል ትርጉሙን ስለማናውቀው እዚህ አሜሪካ ላይ ስንገባ ዩረቢች ብሎሽም እኮ ለብሰሹ ምትጅ ሴት ልትኖሪ ትችያለሽ አይታወቅም አይታወቅም። ዩአረ ቤች ሴልሽም ሲልሽም ለብስሹ ምዞሪያለሽ። አንዳንድ ሰው አታነቡም? እንደው ስግጥ ብለሽ ከለሩ ምን አይነት ስትገዙ አንዳንዴ ኮፍያውን ሲገዛ እዚህ ላይ ዝም ብሎ የሆነ ነገር ጽፎም ይሆናል። ለብሳችሁ የምትመጡ ሰዎች ያላችሁ ከለር ይበዛል። እዚህ ቲክታክ ላይ እባካችሁን ከለር አታብዙ፣ አታብዙ። አንዳንድ ልብስ አይተነ ዋና የምትለብሱት ለብስ ልብስ ሱቅ ላይ አይሸጥም ብሏል። አሁን ምረዳ ኮታ ፊት እና ገንበር ገጮ ፊት ደግሞ ይህ ባኪውን ቤት ውስጥ ይዛችሁ እንደው ምን አይነት ገንገበት ናችሁ? ግን ልክ ዘንጠሽ ሰልጥናችሁ ሙጣ ሙጣችሁ ከአርባ ቤት ያለፋችሁ ሰዎች አላቸው። አልቅሽ፣ እረግጥሻለሁ፣ ጥቅ እነግርሻለሁ። ከአርባ ቤት ያለፋችሁ ሰዎች ሁለታ ያላችሁ አርባ ቤት የገባችሁ ሰዎች ባኪውም ይዘሽ ዘንጠሽ፣ ወይ ኮፍያ አድርገሽ፣ አጭር ቀሚስ ለብሰሽ የሆነ ማኛን በፊት አታረጊ። ይሄኔ ነበር አሜሪካ ላይ ስትኖሪ ሰላሳ ዓመት ሰላሳ አመት ስትኖሪ ያኔ ነበር ነቃ ደንገጥ ማለት የነበረብሽ ሰለጠነ ብላችሁ እንደው ኪችን ውስጥ ገብተሽ ሆነ እንደው ስታስጠሉኝ እኛ ለምንድን ነው ያኔ አላስታወሳችሁም ይሆን ይህ በዚህ አጋጣሚ ቴንኪ ሶማች ይህን ቪዲዮ ስለነገርክልኝ አመሰግንሃለሁ እኔ ማሜ ግን ከመጀመሪያው ነው ኪችን ውስጥ ስገባብሽ የትም እኳ አልሄድም የክፍለ ሀገር ልጅ ነኝ እኔ ግን እኔ ራሴን የምጠብቀው ለወንድ ልጅ አይደለም ወንድ ልጅ ቤቴ ውስጥ የለም አሁን ስተኛብሻውን ሻወሬን ወስጄ ሽቶይን ተቀባብቼ በደብ ሎሽኔን አድርጌ ዝንጠብዬ ነው እምተኛው እኔ። እናንተ እኮ የምዘንጡ ለሴክሹዋል ብቻ በቃ ወይ ደግሞ ቤትሽ ለተኛ ከብት የሆነ ፈርሳሚ የሆነ ባላግብተሻ ንፈሱን እየፈሳብሽ ፊቱን አዙሮ ይተኛል እንዲያይሽ ብለሽ ያንንም አያይሽም፣ እድሉንም አታገኝም። አቀምስሻለሁ። ምን አባታችሁ የምታመጡ እኔን የሰደብሽኝ ብለሽ እንዲሰማሽ ነው። ንቂ ንቂ ሽቶ መቀባት ባልሽን ፊት አያዞረ መጀመሪያ ነው። ከስር ከመሰረቱ ነው። ነቃ ደንገጥ ማለት ያለብሽ እኔ ማሜ ከመጀመሪያው ነው። ሁለትም ሰውወድ ንቅት ድንገጥ ያልኩ ነኝ። ኪችን ውስጥ እኔ ሽንኩርት ልከትፍ ዘንጬ ነው ምንገባብሽ፣ ምን አባሽ አገባኝ ነኝ። አይ ሰገጤ፣ አይ ገርዳሜ ትይኛለሽ አሁን። እንዴት ቢዲዮውን መስራት ጀመራችሁ? ቢዲዮውን እንዴት መስራት ጀመራችሁ አሁን? በጣም ታስቁኝ አሁን። ታግ እያደረጋችሁ የሰራችሁ ሰዎች ታስቁኝ አላችሁ። የት ነበራችሁ እስከዛሬ? የት ነበራችሁ? ህይወትሽ ላይ ዝፍፍ ዝፍጥጥ ያልሽ ሴትዮ አሁን ነው እንዴ የምደነግጡት? እኛ ግን ገብተን እኛ ግን ገብተን ኪችን ውስጥ ዘንጠን ስንገባ አይቺ ሰገጢ ቤት ውስጥ ዘነጣ ትኛለች። ጅብ ዘንጦ ፊት ሁሉ የት ነበራችሁ? የዛሬ አምስት ዓመት እና ስድስት ዓመት እኛ እየገባን ኪችን ውስጥ ስንሰራ፣ አሁን ነው እንዴ ነቃችሁት? የት ነበራችሁ? ቦታውን እኮ ለእናንተ ለቀናል። አሁን አሁን ደግሞ ተሰልጥቶ ተሙቷል። ይሄ ሀይ ኮፒ ያለ ልዩበትንና ጉቺ ምናምን እሱን ይዘሽ ደግሞ አታፍሪ። ኪችን ውስጥ ገብታችሁ ድዊት እየሰራችሁ የምትፖስቱ ሰዎች አላችሁ። አነቃችሁ አሁን የነቃችሁት። እኛ የክፍለ ሀገር ልጆች ግን ከነቃን ቆይተናል ቆይተናል ቆይተናል። እኔ ከመኔ ጋን ያደግኩ ምልሽ በምክንያት ነው። ቀስ ቀስ እያላችሁ መስመራችሁን እያያዛችሁ ነው። የዛሬ ስንት ዓመት ግን ቪዲዮዋችሁ ይናገራል። እኛን ስሰድቡን ነበር። አሁን የት ናችሁ? አመድ በዱቄት ይስቃለን መልሽ። ለዚህ ነው በምክንያት ነው። እኔ በጣም እና ቃደንገጥ ያልኩበች ያልኩብሽ ዘመን አልፎኛል። አሁን እኮ ቦታ ለቀን አንገት ደፍተን ቁጭ ብለን ነው። እናንተ ስዳንሱ እኛ ቁጭ ብለናል ቁጭ ብለናል እየሳቅኩባችሁ ነው። ዝንጀሮ የራሷን መላጥ አስቀምጣ በሰው መላጥ አስቀ ቂጤንም ያንዘራበጥኩብሽ ናይ ጥንቲ ነው። የዳነስኩብሽም ድሮ ነው። ኪችኑ ቦታ የተርመጠመጥኩበት ድሮ ነው። ሁሉንም ያረኩብሽ ኩብሽ የመጀመሪያዋ ቲክታከር ነኝ። አሁን ግን ሰልጥናችሁ ቂጣችሁ ይታያል የተባላችሁ ሰዎች ኪችን ላይ እየተርመጠመጣችሁ ነው። ረካቦት እንኳን ወግ ማረግኛ አገር ቤት እያለ ነው የሆነ ልጅ ህፃን ልጅ ባርኮየን የሚያክል ልጅ ሰይፉ ኢንተርቪው ሲያደርገው የክፍለ ሀገር ልጅ ነ ከእናት አባት ምን ደስ ይላል? ላይክ የሆነ ይሄ ምንድን ነው? ከብትና ፍየል ጠብቆ ሲመጣ ምን ያስደስታል? እረኛ ነው ልጁና ምን ያስደስታል ስለው ከዛ ስመለስ ደስ የሚለኝ እናትና አባቴ ቡና ሲጠጡ ነው አለ። እኛ ቡና ስናፈላኮ ጠንቋይ ተብለናል። እኛ ቡና ስናፈላኮ ተሰድበናል። እኛ ኪችን ውስጥ ስንቀመጥ ኮ ኩሽና እየገባችሁ ረጥር ምጥምጦች ተብለናል። ዛሬ ነው እንዴ ነቃ ደንገጥ ያላችሁት? እንዴ ነው ዛሬ ነው እንዴ እኛን የተጠቀማችሁት? አንቅተናችኋል። ረካቦት የሌላችሁ ረካቦት አስገዝተናችኋል። ቀሚስ ያለበሳችሁ ቀሚስ አስለብሰናል። ኪችን ውስጥ የተርመጠመጥነ ሰዎች ኪችን ውስጥ እየተርመጠመጣችሁ እያየናችሁ ነው። መዳነሱንም ዳንሰናል። ሁሉንም ነገር አድርገነዋል። አንግላንድ ነቃድን ገጥ ስላረኳችሁ እኔ ምረዝ ዝፍጥ ይነገርሻል አልትሰሚያለሽ እከካምነሽ እከክሽን ነው ምነግርሽ እያንዳንሽ ፈሳ ሙሉ እኛ ግን አሁን ብሬክ ይዘናል። ልጆች ወልደናል። ዳንሰናል። ጨፍረናል። አንዳንዴ ደስ ሲለን ወየወየ እንላለን። አሁን ግን እኛ ስንት ዓመት እኮ ዳነሰን እዚህ ቦታ ያቆመሽ የሚያቆም ቆሚትኛለሽ። እንዲ ሰባት ዓመት የቆምኩበትን ሚዲያ ቆመሽ ዳንሽ ስትሉ እኮ ታሰቆኛላችሁ። አሁን እኔ ስንት አባሽ ነው የዳነስኩት? ስንት ዓመት ነው እዚህ ቦታ የቆምኩት? የቆመ የቆመብሽ፣ ይህን ኮመንት የት አባሽ እንደለመድሽ እኔማ ከቆምኩ እኮ ዘመን አልፎኛል። አሁን ሰዓቴ ነው እኔ ቁጭ መያየ ቁጭ ብዬን ያለሁ ተው ተናልይ በአሜሪካ አሜሪካን ስትኖሩ ነቃደን አርቲ ቡርቲ ነገር አትልበሱ። ገንዘባችሁን ተጠቀሙበት፣ ኢንቬስት አድርጉት ለህይወታችሁ፣ ቤትም ልጆች ካላችሁ ለልጆቻችሁ፣ ለሚስታችሁ ወንዱም ነቃደን። ገጠመልበት የዞረበት ፊት ነው ማይኔ። አንዳንድ ቦታ እኮ እኔ ሲሄድ የአሜሪካን ሰው ያሳዝነኛል። አሁንም እደግመዋለሁ። ቪዲዮ ቫይል አርዝሯል። አሁንም አዙሩት። እኔ የአሜሪካን ሰው በጣም ነው የሚያሳዝነኝ። ታሳዝኑኛላችሁ ዝኑኛል አልቅሱኔ። በደንብ እንድታለቅሱ ነው ምነግራችሁ። ስትሳደቢ ውለሽ ስትሳደቢ ለምን አታሪ እኔ ነኝ። እኔ እናቴን ግን አትቀይሩ። ዳሴት እነግርሻለሁ። ታዳምጫለሽ። ስራችሁ ነው። ይነገራችኋል። ምረከብትና በጎች አላችሁ። እዚህ ጋር ይነገርሻል። ታዳምጫለሽ። እኔ ማሜ ነኝ። መንግስቱ ቢያይኝ እኮ የሾመኝ ነበር። አስተዳድር ነበር። ይህ ንብረተሰብ ቀጥ ብዬ ያውም እየተናገርኩ ይሄ ተልከሰከሰ አማርኛ እኮ የለኝም። በደንብ ቀጥ አድርጌ ነበር ምገራሽ። ይሄ በቡን ይሄን በግብረተሰብ ለመንዳት እዛ በረት ውስጥ ነበር ማስገባ እያንዳንድን ከብት ከብት ናችሁ ለእኔ። ያው እዚህ ጋር ኮመንት ላይ የምታለቃቅሱ ሰዎች አታልቅሱ፣ ይነገራቸዋል። ይነገርሻል። እኔ አጨብጫቢ እኮ አልፈልግም እውነቱን የምታውቁ ሰዎች ግን አላችሁ ከማወራው ነገር። የአሜሪካ ሰው ደንገጥበል፣ ነቃ፣ ደንገጥበል አሮጌ ዕቃ ካለ አውጥተጣል ህይወታችሁን የሆነ ዘንጡበት። ትሞታለህ እኮ ነገር ሂሳባችሁን ባንክ ብቻ ወይ የሆነ ሰዓት ደግሞ ወይ ልጅ አልወደድክም ወይ ሚስት አላገባም መንግስት ይወስዷል። ገንዘብን ወይ ትራምፕ ይወስዷል ወይ ለአንዱ ድርጅት ደግሞ ይሰጥባል። ገንዘባችሁን ተጠቀሙበት እያወጣችሁ ልክ እንግዲህ መሆን አለብህ። ለሚስት ስትታይ ቆንጆ መሆን አለብህ። በቃ ባሌ ብላ አንተን እንደ የሆነ ገንበር ገጮ ፊትም ከሆንክ ነጭ ቲሸርት ሲለበስ እንደ ቆንጆ እንኳን እንደ መታየት ሞክሩ። ነጭ ቲሸርት ባይዘዌ ነጭ ቲሸርት እኮ ቆንጆ ያልሆነም ቆንጆ ያደርጋል። ይሄ ቡራቡሬ ስትለብሱ አንድየውን ትጠፋላችሁ። ከለርም እኮ ይወስነዋል ለልብስ። ይሄ ቡራቡሬ የምትለብሱ ሰዎች እንደው ከምረገዝ የምዬ ኢትዮጵያ ካርታ እንዳይጠፋ የተባለ እናንተ ፊት ላይ ነው እናንተ ፊት ላይ ነው ካርታ እንዳይጠፋ ነጭ ስትለብሱ እኮ ቆንጆ ሆናችሁ ትታያላችሁ ብዙ ሰዎች እንደውም እንቃቅላ ባሪያም ከሆንሽ ነጭ ልበሽ እንደ እንቃቅላ ባሪያ እንኳን ሲለብሱ ያምርባቸዋል በደንብ ዲም ላይት ይበዛል እኮ አንዳንድ ጭፈራ ቤት ስትገቡ እኮ በለሽ ደርገም በለሽ ደርገም የሚላለን ነጩን ልብስ በጣም ነው የሚያሳምረው እንደዛላችሁ አንዳንድ እንቃቅላ ባሪያ አታብዙ። ከነር በከነር ቁንጅና የለም። ይኸው አይላሻችሁን ጭራስ መሰላችሁ እኛው አንዳንድ እኔ አሁን ደስ እንዳለኝ ነው። ሜካፕ ብዙ ጊዜ ማልጠቀም በአንዳንዴ ትንሽ ተቻፍ ያደርጋለሁ ደስ ሲለኝ እንጂ እኮ እኔ ዱቄት ዱቄት የሚየ ኢትዮጵያ በእግራችሁ ዱቄቱን ይዛችሁ ወጣችሁ በፊታችሁ ይዛችሁ ወጣችሁ አሜሪካን ፋውንዴሽኑን ተሸክማችሁት እንደ የሚየ ኢትዮጵያ ዱቄት እኮ የወጣው በእግራችሁ ነው፣ በእግራችሁ ነው። የአሜሪካን ደግሞ አሁን በፊታችሁ እየወጣን በፊታችሁ ሲባል ሲጠረቅ ይሄን ያስለ ይሄን ይቀይሩዋል እኮ ይሄን ይቀይ ይሄን አሁን ጥርቅ ባረጉ ይወጣዋል። እንዲ አይወጣውም እኮ የለም የለም እኮ፣ እናንተ ላይ እኮ ነው የሚታየው፣ እናንተ ላይ ነው የሚታይ። ስነግራችሁ አታልቅሱ። እኔ በደንብ ነው ማስለቀስ ደስ የሚለኝ በደንብ እንድታለቅሱ ነው ማረጋችሁ። ደሴት ማን አባሽ ነው የሚያስቆመኝ? እኔ እከካሞች ደሴት ዋ አላምት ነገርኩሽ እያንዳንድሽ ደግሞ ቁሚ እና ዳንሽ የተለኛለች እንዲ የቆመ እንጨት ይሄድብሽ። ስለሰማችሁ አመሰግናለሁ። ነምስቴ ለፍጅዴ ብሏል ብኝሻለኛ ንግስት እኮ በዝቷል እዚህ አካባቢ። ንግስት እነ ንግስት እኮ በዙብን እዚህ አካባቢ። እንደው ሌላ ስም ስጡኝ፣ ጋመነስ ወይ ስካል ጋመነስ አንዳንድ ዘፈን እኮ የልብ አድርስ ነው። ሙዚቃውን ሲከፈት ልክ ኮመን ሴክሽኑን የምታጨናንቋላችሁ ቪዲዮ ተቀርጦ ሲፖስት እነ ስነ ስርዓት እነ ስነ ስርዓት እኔ ግን ስነ ስርዓት የምታውቁ እዚህ ሰው ቪዲዮ የተቀረጸበት ቦታ ላይ ነው እንዲህ ስነ ስርዓት የምታውቁ እያንዳንድሽ። ድሮ እናትና አባት የሆነ ነገር ሲያረኝ በካናዳ ስታይ የኖር ህብረተሰብ ሚሚ ነገር ብላችሁ ብታለቅሱ ሰዎች፣ በጣም የምታስቁኝ። በዚህ አጋጣሚ እኔ ቪዲዮ ለሚሰሩትም መልሱንም እየሰጠኋችሁ ነው፣ ቢኮዝ የምጽፉትን ነገር ስለማውቀው፣ ለእናንተ ለደቆቆናሞች ነው መልስ እየሰጠኋችሁ ያለው። ከዛው አብራችሁ ቪዲዮውን ስትሰሩት እዛው መልስ አለ። ከዛው መልስ እዛው ቪዲዮ ነው ያለ። መልሱንም ስራውንም ነው እዛው ጋር መገናኘት ያለባችሁ። እንጀምር። እነ ድንቄ እነ ስንቄ ይመጡ። ምን አይነት እንዲያው ባለጌና ትቸሰግ መስራት ያለብሽ ቦታ ሳስተሪ ስትቀሪ እኮ ነው ደናዋይ ብሎሽ የሚቀየስሽ። አውሩት። እንደ ጸያፍ ነገር የምታዩት ፓርት ኦፍ ላይፍ ነው እዚህ ሀገር። ነውር ማለት ሌላ የሆነ ነውር ማለት ምንድን ነው? ለእናንተ አይዶ ነው። ለእኔ ነውር ምንድን ነው ማሰብ አለብኝ ምን እንደሆነ ነውር። ነውር ማለት ነውር ባይ ቢኖር ኑሮማ ሴት ልጅ እኮ በጣም ትከበር ነበር። ሚዲያ ላይ ጋይስ ይህ ሙዚቃውን ልክ እንደ ነውር የምታዩት ሰዎች አላቸው። ፓርት ኦፍ ላይፍ ነው እዚህ ሀገር በቃ ኢንጆይ ማድረግ አለባቸው ኤቭሪ ሲንግል ሞመንት ጋይስ። ወሬቨር ከምትወጁ ሰው ጋር ከምትወቹ ሰው ጋር ኢንጆይ ማድረግ አለብሽ። ከባልሽ ጋ ኢንጆይ ማድረግ አለብሽ። ከቦይ ፍሬንድሽ ጋ ኢንጆይ ማድረግ አለብሽ። ታይምሽን ወጣትነትሽን በደንብ እንጆይ ማድረግ አለባችሁ ጋይስ። ነውር ማለት ዲስ እስ ላይክ ነው ሜቢ ከባልሽ በላይ ስትሄጂ ነው ወይ የሌላ ሚስት ስትቀማ ነው ወይ ከባል ጋር ከሚስት በላይ ስትሄድ ነው ምናምን ያነ ነው ነውር። በመጽሐፍ ቅዱስም አይፈቅድም፣ ግን ይሄ ላይክ ከራሳችሁ የህይወት አጋራችሁ ጋር እንጆይ የምታደርጉት ነገር እንደ ነውር አይታይም እኮ ጋይስ፣ ነውር አይደለም። እንጆይ ማድረግ ያለብሽ ላይ እርጅና ይመጣል፣ ማዲያትም ይወጣል፣ እንደው ሽበትም ጣልጣል ይላል፣ እድሜም ይጨምራል፣ ልጆችም ሳይወለድ በቁም መቅረትም አለ። እንደዚህ እንደዚህ አይነት ነገሮች አሉ። እንጆይ አርጉት። ከምትወዱት ሰው ጋር ኢንጆይ ማድረግ ግን የመሰለ ነገር የለም። እኔ እንገን ኢንጆይ በጣም ነው ኢንጆይ ማድረገው ክርስቶስን ነው የምላችሁ። ብር ሚኒቱ እንድታልፈኝ አልፈልግም። እዛ ላይ እስከሆንኩ ድረስ ቆርጠላግነት ቆርጠላግነት ጀዝባናችሁ እንዴ አጀዝቡ ህይወቶች ላይ በደንብ ነቀረንግጥ ባልና ሚስት ተብለሽ እኮ ስትጋቢ ባል ስትይ እኮ ምንድን ነው? የተደበቀ ነገር አለ እንዴ? እንጆይ ልታደረጉት እኮ ነው። ባልና ሚስት እኮ እንጆይ ያደርጋል ቤት ውስጥ አይደል እንዴ? ቦይ ፍሬንድም ስትይ እንደዛ ነው። ነው ባልና ሚስቶች ምንም ነገር አታደረጉም ቤት ውስጥ የአሜሪካ ባልና ሚስት። ለነገሩ ከስንት አንድ ነው የሚያደረግ ያለ ቦይ ፍሬንድም እንደዛ። ኧረ ነውር ነው። ነውሩ ምንድን ነው ነውሩ ምንድን ነው? እስቲ ነውር ንገሩኝ እስኪ። አሁን ለዚህ ሙዚቃ ረ ሙዚቃ ኮች ሰገጥ ቢቢቢ የምትሉ ሰዎች አላችሁ። ነውር ማለት ሌላ ነገር ነው። ይሄ ነውር አይደለም። ከምትወጁ ሰው ጋር ላይቭሽን እንጆይ ማድረግ እንደ ነውር አይታወቅም። እኔስ ከምወደው ሰው ጋር ንገን እንጆይት ሚኒት እንድታልፈኝ አልፈልግም። እኔ ያማቸዋል እንደ ምረሰገጥ ገርዳሚ የውሉ አንቺም አውቀሹ ነው ይህንን ሙዚቃ የከፈትሽው የምከፍችው በግዬ መጣሽ። አይ በግዬ ከበጎች አንዷ ነሽ አንቺ አንቺበት እኔ አንቺን ብሆን፣ እኔ አንቺን ብሆን የቤተሰቤን ፎቶ እንኳን አልሰቅልም ቲክታክ ላይ። የቤተሰቤን ፎቶ እንኳን አልሰቅልም። ክርስቶስን እኔ አባቴን ይዤ ዞራለሁ እንዲህ። በጣም በህይወቴ መወደው እንግዲህ አባቴ ነው። የአባቴን ፎቶ እንኳን ይዣም ዞር አንቺ፣ ገረዳደግ ገረዳደግ ቤት ውስጥ እንኳን የቤት ሰራተኛ እኔ እኛ ቤት ሰራተኛ ሲኖሩ ሰራተኛ ብዬ መጥራት በጣም ነው የሚደብረኝ። ልጆች ነበሩ እኛ ቤት፣ እነሱ እንኳን ክብር አላቸው ቤት ውስጥ እንጀራ እንዳይቅ ህይወታቸውን እንትን ለማለት ነው። አንቺ ገረድ አደግ ገረድ፣ በብዙ አይነት ይከፈላል። እነዚህ ቤት ውስጥ ቁጭ ብለው የሚሰሩ እኛም ገረድ ነን እዚህ ሀገር አሜሪካን ሀገር። ዶን ቢ ላይክ ሮንግ አትወሰዱት፣ ጋይስ። ገረድ ስል ግን አንዳንድ ገረድ አላችሁ ቂጠራጎች አንቺ እበት አባትሽን ፎቶ እንኳን ይዘሻት ዞርም ቤትሽ ውስጥ የኔ አባታውን ፎቶ ተሰቅሏል እዛ ጋ ታይሆንሻል ክብር ስላለው አንቺ ገረዳደግ የእናት አባትሽ ጎረቤት የሚነግርሽ እናት አባትሽን እበት ሰውን እንደ እግዚአብሔር የምታመልኪ ቅጭጭታ መከካም ለጥፌ ነው እኔ ምረቅጥሽ እበት እንዳንቺ መሰልኩሽ እንዴ እኔ የአባቴን ፎቶ እንኳን ይዤ አልዞርም አባቴን በጣም ስለምወዱ እኔ ክፍታፍ ስለሆንኩኝ ለአባቴ በጣም ነው ክብር ያለኝ። እንጂን አባቴን ፎቶ ባረገው ፕሮፋይል ደስ ይለኛል። እንዳንቺ አይነቱ ገረድ ቂት ጠራጊ ደግሞ ገረድ ነው፣ ሁሌ ከግርድ እናይወጣ እበት። እኔ ቤት ነው አንቺ መጥቶሽ እኔ የምትጽፊው በደንብ አርጌ ነው አጥቤ ማሰጣሽ። እንዳንቺ አይነቱን እከካን በግ በ እያልሽ እንድትሄጂ ነው ማረግሽ። ድምፅ አወጥሽ ታሳስተሽ እንዳትጽፊ እዚህ ቤት መጠሽ ተሳስተሽ የአይን አረሽን ነው የምጠርግልሽ እኔ ቅማጫ፣ የአባቴን ፎቶ ጅ አብዞር ማልኩሽ፣ እኔ አንቺ ቅማላ፣ እቺ ብስብስረ ጥርምጥምጥ ጭራሽ እዚህ ቤት እንዳይለምድሽ እንዳይለምድሽ ብይሻሉ። ደግመሽ እንዳትመጭ ደግመሽ እንዳትመጭ አውርያዬ፣ በይ አውርያዬ፣ ነው በደንብ ምደክልሽ እኔ። ማሜ ነኝ እኔ። ከቤተሰቦችሽ አንዱ ሙቷል። ወይ አባትሽ ይኖራል። ወይ ከቤተሰበችሽ እርግጠኛ ነኝ አንድ ሰው ሞቷል። የእሱን ፎቶ ይዘሽ አትዞሪም። የእሱን ፎቶ ይዘሽ አትዞሪም። አንቺ ዘረቢስ የቤተሰብሽን ፎቶ እንኳን ይዘሽ አትዞሪም፣ እዚህ ቲክታክ ላይ ይዘሽ እንደምትዞሪው። አንቺ በቅት አንቺ በት ፊዶ ኖሚ ኖሚ አንቺ ላጫሜ ተሳስተሽ እዚህ ቤት እንዳትጽፊ ብየሻለሁ። ተሳስተሽ ተሳስተሽ ተሳስተሽ ደግመሽ እንዳትጽፊ እዚህ ቤት አንቺ ብስብስ እበት የእናት አባትሽን ፎቶ ይዞሽ መዞር ያቃተሽ በክት እዚህ ጋር መጠሽ እንዳትጽፊ። የእናት አባትሽ ፎቶ እንኳን ቤት ውስጥ የለም። እኔ እንኳን ብቻዬን እየኖርኩ የእናትና አባቴ ፎቶ ተከብሮ ነው የሚኖረው። እኔ አባቴን ፎቶ በጣም የምወድው የልጆቼን ባደርጉ ሁሉ ደስ ይለኛል። ግን ክፍታፍ ስለሆንኩኝ አፌን መክፈት አልወድም። እዚህ ጋር ወጥቼ እችበት ይሄ እንደ በግ የምትነዱት ነገር አጠቤ ነው የማሰጣቸው። እኔ ማሜ ነኝ። አንቺ ከካም አንቺን መሳዮችን በደንብ ነው የምረቅጣቸው ቅማላ